ምን ቀረሽ ስነ ስርዓት ያለው መልስ መልስልኝ። ሽን ቅዱስ ባል መልስ ምልታ መጪ መጪ ምን ይፈውሪ። ማን እንደሆንኩኝ የረሳው አይመስለኝም። እኔም ቅዱስ ማን እንደሆንኩኝ የምታውቅ ይመስለኝ። ለማንኛውም ቼኑን ልሸጠው እንደሆነ ልነግርህ የደወልኩት አንቺ። ያምሻል እንዴ? አራ ጤነኛ ነኝ። ቼኑን ልሸጠው ነው እያልሽ ስለምን ጤና ነው የምታወሪ? እንዳልሸጠው ከፈልግ አንድ መደራደሪያ አቀርብልሃለሁ። ምንድን ነው? አሁን ያለውበት ድረስ ትመጣ ና። ሄኖክን ይቅርታ ትጠይቀዋለህ። ሄኖክ ደግሞ ማን? ትላንት የመታው ልጅ ነው። አላረጉ ቅዱስ አጉልልህ ውስጥ ባትከተኝ ጥሩ ይመስለኛል እኔ ቅዱስ ይቅርታ አስጠይቃ የተሽን ታውቂያለሽ ዛሬ ትጀምራለህ መቼም ቢሆን አላረጉ እንደ ለመድከው አምስት ቁጥር ልሃለሁ ግን መነኝ ያ ካልሆነ ቅዱስ ቼኑን ሸጠዋለሁ ፊዮሪ አንድ ሁለት ሴጣን እንደሆንሽ ታውቂያለሽ አይደል አውቃለሁ አሁን ያልኩን ታደርጋለህ ወይስ አታደርግም ይህን ያላችሁት ጎበዝ ልጅ እንደዚህ ውሳኔ ስትወስን ደስ ይላል እባክሽ ተናገር የት ነው ያላችሁት ሄኖክን የመታህበት ቦታ ስትደርስ በመጀመሪያው ቅያስ ስትመጣ ታገኘናለ። መጣው። ቤተሰቦቼ ዘቦቼ እንደተለመደ ወደ ቀጣይ ቪዲዮ ከመወስዳችሁ በፊት የኔ ሰላምታ ይቀድማልና ሰላም አሊኩም ወራህምቱላይ ወበረካቱ። የበጎ ቤተሰቦች እንዲሁም የአፍላ ፍቅር ቤተሰቦች አፍላ ፍቅር ወዳጆች እንዴት ናችሁ? ያለሁኝ አልሐምዱላ፣ ሰላም ነኝ። በመጀመሪያ ይህን ቪዲዮ የምታዩት ሰብስክራይብ እና ላይክ ሽር እያደረጋችሁ አበረታቱኝ። ስደተኛ እህታችሁ ነኝ። እንግዲህ ጸጋን እንዳያችኋት፣ እንድህ እንድህ እያለች ውን ውን እያለች ነው ማለት ነው፣ ትር ትር ማለት ዛ ምን ልታደርግ እንደምትችል እንግዲህ፣ እንደዚህ መንገድ እየጠበቀ የሚደበድባትን ሰው ማወቅ ፈልጋለች። ነገር ግን ማወቅ ስትፈልግ ደግሞ ወደ ሄለን ነው የሄደችው። ሄለን ደግሞ እስከ ዛሬ ድረስ ጥፋቴን ለመሸሸግ ጥፋቴን ለመደበቅ የጠፋሁት ጥፋት ይበቃኛል። ቤዛን ቤዛን ማጣት ይችላለሁኝ ነገር ግን ህሌናያን ከማጣ ቤዛን ባጣ ይሻለኛል። ስለዚህ የምትፈልጊውን ነገር ከዚህ በኋላ አድርጊ ብላት እንዴት አይነት ጥጋብ ነው ብላ እንግዲህ ምን እንደምታስብ ምን እንደምታደርግ አይታወቅም። ጸጋ እንግዲህ ጸጋ አትበቀል፣ ከተበቀልች ግን ጥግ ድረስ ነው። እስኪ ለማንኛውም ወደ ቀጣይ ቪዲዮ እነ ቅዱስ ቪዲዮ አለ። በቃ ብራዘር ማየን ስለ ሰራው ብሻፉ ግን ችግር የለው። እኔ ግን ምፈልገው እንደዚህ አይደለም እና እንዴ እና እኔ ምላውን ትላለህ። አስተይ ሄኒ በማታውቀው ነገር ሄኒ በማታውቀው ነገር በስሜት ተነሳስቼ ስለሰደብኩና ስለመታው በስሜት ተነሳስቼ ስለሰደብኩና ስለመታውክ ይቅርታ አድርግልኝ፣ ይቅርታ አድርግልኝ። እሺ፣ ይቅርታን ተቀብያለሁ። ያው የፈለግሽው ነው አይደል? አድርጌልሻለሁ። ሌላ ምን ቀር? አመሰግናለሁ። ግን እንዲህ እንደተሳፈጥሽ የምትቀሪ እንዳይመስል። የፈለግከውን ነገር ማረግ ትችላለህ። እኔ የምልህ ግን ብራዘር አንተ ምን ሆነ? አንተ ራስህ ግን ምን ሆነ? አንተ ልጅ ትናንትናም እናም ጥያቄን በጥያቄ ስመልስልኝ ነው። አጉል ያደረጉ ለካ ስሙ እሱም አለ። ለማንኛውም እኔና ፊዮሪ ጓደኛ ማቾች ብቻ ነው። እርግጠኛ ነ? አዎ እርግጠኛ ነ። ቆይ ቆይ ቆይ ቆይ ልትቆጣጠረኝ የሞከርክ መሆኑ ነው? አዎ እቆጣጠር ይሻል። አንተ ማን ሆነ ነው እኔን የምትቆጣጠረኝ? ጓደኛ። እሺ ጓደኛ ሆኖ ግን በዚህ ልክ መቆጣጠር ትንሽ አይከብድም? ብራዘር አንተ ያልገባ ነገር አለ። ምንድን ነው ያልገባኝ ነገር? ፊዮሪ በዛ ልጅ የተነሳ በጣም ተጎድታለች። እና አሁንም ሌላ ነገር ውስጥ ገብታ እንድትጎዳ ስለማልፈልግ፣ በቃ አዎ፣ በቃ ግን፣ ምን ያስበን? እውነት ለመናገር እንደዚህ የምትሆነው አፍቅራት መስሎኝ ነበር። በዚህ ምድር እኔ እና እሷ ብንቀር እንኳን እንደማንፋቅር እኔ ምሷ የምናውቀዋል ከሆነ ጥሩ። ፊዮሪ፣ ሌላ የምትይኝ ነገር ከሌለ እኔ ልቁ ሰው። በቃ ሌላ ምንም የለም፣ መሄድ ትችላለ። ቅዱሴ፣ ወይ ፊዮሪ በድጋሜ ወደ ቤዛና ያሬድ ቪዲዮ ከሚወሰዴ በፊት እዚህ ጋር እንደ አስተያየት ተሰጥ ግን ግን ግን ግን እንደኔ ፊዮሪን የሚወዳት አለ? በቃ ሁሉ ነገሯ ስራዋ፣ እሷ አክቷ፣ ሁሉ ነገሯ ነው የምወድላት በዛ ላይ ቅዱስ ተጨምሮ አይ አስባችሁታል። በቃ ሁለታቸው ሁኔታ አጣምረው ማየት ናፈቀኝ። እርግጠኛ ነኝ የእናንተ የሁላችሁ ማሰብ ነው። እና በጣም ነው መዲያት ፊዮሪን በዛ ላይ ስነ ስርዓቷ፣ አስባችሁታል። ሌላ ነገር ቢሆን ወይ እሱን ልትደበድብ፣ ወይ እሱን ልትመታ፣ ወይ እሱን ልትጣላ ሊያስቡ ይችላሉ። እሷ ግን ተቆጥታ አስታረቀቻችሁ። በቃ ከምንም ነገር በላይ ሊያስወድዳት የሚችለው ደግሞ ይሄ ነገሯ ሀባይቢ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ዳይ ወደ ቪዲዮ አረሳ ምክረሺ እንደግነት ሺን ምንጊዜ ምን ያረሳሽ ሳተራሽ ወይ እንኳ ላውቅም ያላንቺ ማንም የለኝም። የኔ ነሽ እስከ ዘላለም ከወርቅና ከአልማዝ ሚዛን ከሚደፋ

ቤተሰብ እንግዲህ አሁን ያያችሁት ቪዲዮ እጅግ በጣም ያሳዝናል። በተለይ ያሬድ በጣም ያሳዝናል። ለምንም ቢሆን ምንም ቢሆን ምንም አይነት ነገር ላይም ቢሆን የወደዱትን ሰው ማጣት እንደ ቀላል ነገር አይደለም፣ ቀላል ነገርም አይደለም ማለት ነው። ያን ያማል። ነገር ግን ደግሞ ከማማውን አንጻር ደግሞ የሆነ በቃ ወዳችሁ ፈቅዳችሁ በጣም ለረዥም ጊዜ ሆናችሁ እንኳን ቢሆን ችግር የለውም። እነሱ ግን ውደታቸውንም የሚሆን ፍቅራቸውንም ምንም ነገር ሳይገላለጹ እንደ ልባቸው እንኳን ሳይሆኑ ሳያወሩ ሳይጫወቱ ይኸው ጸጋ ቅጥፍ አርገቻቸው ቅጥፍ ማለት ነው። እንግዲች በቃ የኛ የመጀመሪያውም የመጨረሻውም ዳንሳችን፣ ጨፈራችን ብሎ ነው። እንግዲች ያሬድ መንገድ ላይ ሲያስጨፍራት የነበረው ማለት ነው። ጽናትን ከፊዮሪ ተማሩ ነው የምለው። ምክንያቱም ፊዮሪ በቃ የጽናት ተምሳሌ ትብያታለሁኝ። በብሩኬ ያልሆነችው ነገር የላትም። በብሩኬ ያልሆነችው ነገር የላትም። በጣም እጅጉን በጣም ብዙ ነገር ሆናለች። ነገር ግን ፍጻሜውን እስከምታቅና እስካየ እስከምታይ ድረስ በቃ ላመነችበት ነገር እያመጣውን ነገር እየተጋፈጠች ይህን ያክል ለፍስፍት አትሁን ያሬድ ማለት ነው። በቃ ጥንከር ንቃ ማለት አለብህ። በእርግጥ ያው ፈተናው ችግሩ ቀላል ነው እያልኩኝ ሳይሆን፣ ግን ደግሞ መታገልና መታገስ ይኖርብሃል። እንደዚህ በአንድ ጊዜ ቁጭት የመጨረሻ የመጀመሪያችን ነው በቃ ከላስ ከዚህ በኋላ ምናምን ነገር ይሄ ደስ አይልም ማለት ነው። እኛ ወደፊት ገና ብዙ ነገር እንጠብቃን ከእናንተ ማለት ነው። ስለዚህ አሁን ወደ ፍቅራችሁ ተማለሱ እና ፊልሙ ፊልም ይሁን። አለዛ ያስጠላል፣ ይዘጋል። እውነት አሁን ደግሞ በጣም እያመረባቸው ያሉት ሁለት ጥንዶች እነማን ይመስሏቸዋል? ፊዮሪና፣ ብሩ ቅዱሴ። በነገራችን ላይ ቅዱስና ቅዱስና ብሩኬ ተገናኝተው ይቅርታ አልጠይቀው ነበረ፣ ብሩኬ ማለት ነው ቅዱስን። ነገር ግን ይቅርታ ማደርግልህ ከፈለግ እንዳደርግልህ ከፈለግ በህትምነትም ይሁን በወንድምነትም በምንም አይነት ሁኔታ ይሁን በምንም አይነት ሁኔታ ፊዮሪ ስር ካላየውህ እሷ ስር ከጠፋህ ችግር የለውም ስለው ነበር። እንግዲህ ያ ማለት በቃ የሆነ ነገር ይዞታል ማለት ነው የሆነ ነገር የሆነ ነገር እና ፊዮሪም ደግሞ በቃ የሆነ ብቻ እኔ እርግጠኛ ነኝ አንድ ቃል ከጠይቃት እሺ እንደምትል ። ምክንያቱም ሁሉ ነገሯ ሁኔታ በቃ ወደዋለች ወደዋለች። እሱ ራሱ የሆነን ነገር የሆነ ነገሬ ላይ ሞተሽበታል ሲላት ነበረ ማለት ነው። እና ለማንኛውም ውበቱ ላይ ይሁን አነጋገሩ ላይ ይሁን ስሬስነቱ ላይ ይሁን ደግሞ እኔ አላቅ። ለማንኛውም እኔ በነገራችን ላይ ስሬስ ወንድ በጣም ይመቸኛል ከሚመቹኝ ወንዶች ቀስቴና ቅዱስ በጣም ነው የሚመቸኝ። ምክንያቱም ስሬ ስነታቸው የለለ ስለሆነ ማለት ነው። ለማንኛውም ቤተሰብ ለቤት አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ አበረታቱኝ። ሰር እና ሰብስክራይብ ላደረጋችሁኝ እንዲሁም ከልብ ያመሰግናለሁ። ጀዛኩም ላሁ ከረን። በጥሩ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። ባይ ቢ ባይ ባይ። ሰላሙ አሌይኩም